ሕዝቡ ኩሌቶቹ እንዲህ ኩሌቶቹ እንዲህ እያሉ ይጮሁ ነበር። ስለ ጫጫታው እርግጡን ማወቅ ባልተቻለ ጊዜ ወደ ወታደሮች ሰፈር የወስዱት ዘንድ ታዘዘ። በዚህ ጊዜ ወደ ደረጃው በደረሰ ጊዜ ሕዝቡ ግፊያ ወደ ወታደሮቹ እንዲሸከሙት ተደረገ። ብዙ ሕዝብም አስወግደው አስወግደው አስወግደው እያሉ ይጮሁ እና ይከተሉት ነበረ። ድምፃቸውንም ከፍ አድርገው እንደዚህ ያለው ሰው ከምድር አስወግደው በሕይወት ይኖር ዘንድ አይገባውምና እያሉ ይጮሁና ልብሳቸውን የወረውሩ ትቢያንም ወደ ላይ ሲበትኑ ቁጣቸውን ሲገልጹ ነበረ። የሐዋርያው ጳውሎስ የሕይወት ታሪክ ክፍል ሰባት የመጨረሻው ክፍል። ቪዲዮውን ላይክ እንዲሁም ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰላም፣ የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። የሐዋርያው ጳውሎስ የሕይወት ታሪክ ክፍል ሰባትን ዛሬ ይዤላችሁ ቅርብ ያለሁ። መልካም ቆይታ። ጳውሎስ የክርስቶስ ኢየሱስን ወንጌል ለማስፋፋት በሄደባቸው የአገልግሎት መንገዶች በሙሉ መከራና ስደት ይገጥመው ነበረ። የመጀመሪያው የመከራና ስደት ጉዞ የጀመረው በገላትያ ነበረ። ጳውሎስ የመጀመሪያውን ወንጌል ጉዞ እርሱና በርናባስ እስከ የጵስድያዋ አንጾኪያ ድረስ ተጓዙ። ይሁን እንጂ ወዲያውኑ ከከተማይቱ ተባረሩ። የሐዋርያት ሥራ ምዕራፍ 13 ጳውሎስና በርናባስ በኢቆንያንና በልስጥራ ያደረጉት ጉብኝት መጨረሻው በድንጋይ ተወግሮ ከከተማይቱ መባረር ነበረ። ይህም ሁሉ ሆኖ ጳውሎስ መከራ ከተቀበላባቸው ከተማዎች እየዞረ አዲስ ያመኑትን ሰዎች እንዲህ እያለ። ያጥና ነበር። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። የሐዋርያ ሥራ ምዕራፍ 14 ቁጥር 22 እስከ 23። ሁለተኛው ሥራትና ፌዝ በመቅዶንያና በግሪክ ደረሰበት። ከ49 ዓመተ ምህረት እስከ 52 ዓመት ጳውሎስ ወደ አኪያና መቅዶንያ እንዲሄድ መንፈስ ቅዱስ በላይ መራው። በፊልጵስዎስ ከተማ አንዲት የተሸጠች አገልጋይ ልጃገረድ በሰይጣን መንፈስ ተሞልታ ጳውሎስና ሲላስ የእግዚአብሔር አገልጋይ መሆናቸውን አወቀች። ከዚያም እየተከታተለች ጠራቸው። ጳውሎስ በመንፈሱ በመቸገሩ ዞሮ መንፈሱ እንዲወጣ ገሰጸው። በዚህም ጊዜ ወጣ። ልጅቷ ላይ የነበረው መንፈስ እንደወጣ የተመለከቱት የልጅቷ ጌቶች ትርፋቸው ወደ ኪሳራ እንደተቀየረ ባዩ ጊዜ ጳውሎስ እና ሲላስን በዱላ እየደበደቡ ወደ እስር ቤት አስገቧቸው። ሥራ ምዕራፍ 16 ከቁጥር 9 እስከ 24። ከእስር እንደተፈቱ ወደ ተሰሎንቄ ሸሹ። ነገር ግን በተሰሎንቄ ያሉት አይሁዶች ሕዝቡን አስላነሱባቸው። ከዚያም ለመሸሽ ተገደዱ። ጳውሎስና ሲላስ ወደ ቤሪያም በሄዱ ጊዜ የአይሁድ እምነት አከራካሪዎች ተከትሏቸው በመምጣት የቤሪያን ሰዎች አነሳሱባቸው። የጳውሎስ ጓደኞች እርሱን ሸሽገው ወደ አቴና አሻገሩት። ጳውሎስ ወደ አኪያ የሚሄድ እቅድ የነበረው አይመስልም። ሆኖም ወደ አቴና መሸሹ ወደ ግሪክ መቅደስ ወደ መሰዊያቸው፣ የጣዖት ምስላቸው መካከል እንዲገባ አደረገው። ጳውሎስ በምኩራብና በገበያ ስፍራ ስለ እምነት ሲከራከር ሳለ በአሪዮስ ፋጎስ ማለትም በከተማዊቱ ምክር ቤት ወይም ፍርድ ሸንጎ ስለ እምነት ንግግር እንዲያደርግ ተጋበዘ። መልእክቱንም ባስተላለፈ ጊዜ የሕዝብ ሊቃውንት አፌዙበት። የሐዋርያት ስራ ምዕራፍ 17። እግዚአብሔር ጳውሎስን በመቄዶንያ ወንጌል እንዲሰብክ ቢጠራውም እንኳን ማረፊያ ስፍራ እስኪያጣ ድረስ አይሁዶች ከከተማ ወደ ከተማ እያባረሩ ተቸግሮ ነበረ። ይሁን እንጂ ስብከቱ ያለ ፍሬ አልነበረም። በተሰሎንቄ፣ በቤሪያ የፊልጵሶስ መጠነኛ ቁጥር ያላቸው ማህበሮች አቋቁሟል። ስለ እነርሱም ይጨነቅ ነበረ። አቴና በደረሰ ጊዜ ይህንን ያህል ተቃውሞ አልገጠመውም። የሰጠው መልእክት በአድናቆት በመገረም ቢያዳምጡትም ተቀባይነታቸው ይህን ያህል አልሆነም። ምናልባትም የእነርሱ ፌዝ ከስደቱ ይልቅ ጳውሎስን አሳዝኖት ይሆናል። ጳውሎስ ሁልጊዜ ባለሥልጣኖቹን የሚያከብር ቢሆንም በገባበት ከተማ ሁሉ በመጨረሻው ላይ ረብሻ ይነሳበት ነበረ። ጳውሎስ በመጥፎ ባህልና በአምን ዝራ ወደ ረከሰች ወደ ቆሮንጦስ የደረሰው በድካምና በፍርሃት በብዙ መንቀጥቀጥ ነበር። አንደኛ ቆሮንጦስ ምራ ሁለት ቁጥር ሦስት ከጌታ በተሰጠው መገለጥ ጳውሎስ በቆርንጦስ ውስጥ አስራ ስምንት ወራት ለመቆየት ችሏል። የሐዋርያት ሥራ ምዕራፍ 18 ቁጥር 9 እስከ 10። በከተማይቱ ውስጥ ትልቅ እና እንቅስቃሴ የሞላበት ቤተክርስቲያን ብትቋቋም ጳውሎስ ከከተማዋ ከለቀቀ በኋላ ቤተክርስቲያኒቱ እርሱ መቃወምና መካድ ጀመረች። ከዚህም የተነሳ ጳውሎስ የልብ ስብራት ደረሰበት። ሆኖም ግን ይህን የገጠመኝ ጳውሎስን በሕይወቱ እንዲጎለምስና የመጋቢነት ችግር መረዳት እንዲችል ረድቶታል። በኢየሩሳሌም መታሰሩ፣ በቂሳሪያ ፍርድ ቤት መቅረቡ ጳውሎስ ወደ ኢየሩሳሌም ቢመለስ እስራት እንደሚያጋጥሙ ብዙዎች ቢያስጠነቅቁትም እርሱም ሥርዓት እንደሚጠበቀው ቢያውቅም በ56 ዓ ም ወደ ኢየሩሳሌም ተመለሰ። በኢየሩሳሌም ሳለ ጳውሎስ ከመቅደስ ውስጥ ተጎትቶ ወጥቶ በአይሁዶች ከተደበደበ በኋላ በሮማውያን ዘቦች ወደ እስር ቤት ገባ። በአይሁድ ሸንጎ ፊትም ቀረበ። ከዚያም ጳውሎስ ወደ ቂሳሪያ ሲሄድ አይሁዶች በመንገድ ላይ በድብቅ ሊገሉት እንዳሴሩ በታወቀ ጊዜ በሮም ወታደሮች ታጅቦ እንዲያመልጥ ተደረገ። የሐዋርያት ሥራ ምዕራፍ 21 ቁጥር 23 ፊሊክስ የተባለው አስተዳዳሪ ከጳውሎስ ጉቦ መቀበል ፈልጎ ስለነበረ ጳውሎስ በቂሳሪያ ለሁለት ዓመት ታስሮ ቆየ። አዲስ የተሾመው አስተዳዳሪ ፊልጵስጦስ በመጣ ጊዜ ጳውሎስ ወደ ኢየሩሳሌም እንዲመለስ አሳብ አቀረበ። ሆኖም ጳውሎስ ወደ ኢየሩሳሌም ቢሄድ አደጋ ላይ ስለሚወድቅ ወደ ቄሳሬ ይግባኝ ጠየቀ። የሐዋርያት ሥራ ምዕራፍ 25 ለዳግማዊ ሄሮድስ አግሪጳ ከእህቱ ከበርኒቆ ጋር ያደረገው ጉብኝት ጳውሎስ በነገስታትና እና በአስተዳዳሪዎች ፊት ቆሞ ስለ ክርስቶስ የሚመሰክርበት ሌላ ተጨማሪ ድል ሰጠው። የሐዋርያት ሥራ ምዕራፍ 19 ቁጥር 15-16 አስጊና አስቸጋሪ የነበረው የሮም ጉዞ ከ60 እስከ 61 ዓም ጳውሎስ እንደ አስረኛ በሮም ወታደሮች ታጀው ወደ ሮም ተላከ። ጳውሎስ የጉዞ ኃላፊ ቢሆንም በሮም የመቶ አለቃ ዩልዮስ ቁጥጥር ስር ቢሆንም፣ ጓደኞቹ ሉቃስና አስጥሮኮስ አብረውት ነበሩ። የባህሩ ማዕበል፣ የመርከቡ ሰራተኞች አመፅና አስረኛ ሊደርስበት የሚችለው የመሰየፍ ስጋት ጉዞውን እጅግ አስጊና አስጨናቂ አድርጎት ነበረ። መርከቢቱ ተሰባብራ ከአገልግሎት ውጭ ከመሆኗ በስተቀር በውስጡ የነበሩ ተሳፋሪዎች በሙሉ ወደ መላጥያ ደሴት ለመድረስ ቻሉ። ከብዙ ሳምንታት በኋላም ወደ ሮም ተሻገሩ። የሐዋርያት ስራ ምዕራፍ 27 እና 28። የጳውሎስ እስራት በሮም ከተማ ከ61 እስከ 62 ዓመት እስረኛው ጳውሎስ ሮም ውስጥ በሚኖርበት በራሱ ቤት እንግዶችን ለመቀበል ይችል ነበር። ይሁን እንጂ ምንም ጊዜ በሮም ወታደር ዘብ ይጠበቅ ነበር። ጳውሎስ ለሁለት ዓመት በእስር ላይ እንዳለ አገልግሎቱን ቀጠለ። የሚሰጠውም አገልግሎት ለቤተ ክርስቲያን መሪዎች ብቻ ሳይሆን በየጊዜው ያለማቋረጥ ለሚለዋወጥ የሮም ወታደሮች ዘቦች ነበረ። ከሁለት ዓመት በኋላም ጳውሎስ ተፈታ። ከዚያም በድጋሚ ተይዞ ታስሮ በ67 ዓመት እስከተገደለበት ጊዜ ድረስ ለሁለት ዓመት አብያተ ክርስቲያናት በድጋሚ እየተዘዋወረ ይጎበኝ ነበረ። ጳውሎስ በዚህ ሁሉ መከራ ማለፍ ብቻ ደግሞ ሳይሆን ተጨማሪም ደግሞ ቅጥያ ስም ወጦለት ነበረ። ስሙም እንዲህ የሚል ነበረ እብድ የሚል እና ወይም ደግሞ አብድሃል የሚል ነበረ። በሐዋርያት ሥራ ምዕራፍ 26 ጳውሎስ የኢየሱስ ክርስቶስን ወንጌል ከመሰከረና ከሰበከ በኋላ ቁጥር 24፣ 25 ላይ እንዲህም ብሎ ስለ ራሱ ሲመልስ፣ ፊስጦስ በታላቅ ድምፅ ጳውሎስ ወይ አብድሃል እኮ፣ ብዙ ትምህርት ወደ ዕብደት ያዞርሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊጦስ ወይ የእውነትና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም በማለት መለሰ። ጳውሎስ ከተማራቸው ትምህርቶችና እግዚአብሔር አምላክ የገለጠለትን እውቀት ሁለቱን አንድ ላይ በማደባለቅ በሚገልጽበት ጊዜ እነሱ ያበደ ይመስላቸው ነበር። ይህ ብቻም ደግሞ አይደለም። ራሱ ጳውሎስም ደግሞ ስለ እብድነቱ በተናገረበት ጊዜ ጳውሎስ እብድ የሚሆነው በክርስቶስ ኢየሱስ ማገልገልና በደረሰበት መከራ እንደሆነ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13፣ እንደ እብድ ሰው እላለሁ፣ እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ ይሁድ አንድ ሲጎሉ አርባ ግርፋት አምስት ጊዜ የገረፉኝ። ሶስት ጊዜ በበትር ተመታሁ። አንድ ጊዜ በድንጋይ ተወገርኩ። መርኮቤ ሶስት ጊዜ የተሰበረ፣ ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረበዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካም በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። የቀረውንም ነገር ሳልቆጥረለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሀሳብ ነው በማለት ገልጾ ነበረ። ጳውሎስ እብድነቱን የሚያሳየው ለክርስቶስ ኢየሱስ ካለው ፍቅርና ለክርስቶስ ኢየሱስ ካለው መሰጠት ተነስቶ አንድ እብድ ላበደለት ነገር ታማኝ ሆኖ እንደሚኖረው ልክ እንደዛ ታማኝ ሆኖ መኖሩን ለማሳየት ተጠቅሞበታል። እንደዚሁም ደግሞ በሁለተኛ ቆርንጦስ ምዕራፍ አምስት ቁጥር 13 እብዶች ምንሆን ለእግዚአብሔር ነው፣ ባለአምሮች ምንሆን ለእናንተ ነው በማለት በክርስቶስ ኢየሱስ ፍቅር እብድ እንደሆነ ይናገራል። ከዚህ የተነሳ ጳውሎስ እብድ ቢባልም እብድነቱ ግን ለክርስቶስ ኢየሱስ እንደሆነ ባላይምሮ የሚሆነውም ደግሞ ለሰዎች እንደሆነ በመግለጽ ተናግረዋል። በስተመጨረሻም ጳውሎስ በተለያዩ ስፍራዎችና ቦታዎች ላይ ስለ ክርስቲያኖች ለሚደርስባቸው መከራ እና ክርስቲያኖች በመከራ መካፈል እንዳለባቸው በመጽሐፍ ለክርስቲያኖች በመከራ ጸንተው መቆም እንዳለባቸው አስተምሯል። ለምሳሌ በፊልጵስዩስ ምዕራፍ አንድ ከቁጥር 8 እስከ 30 ባለው ክፍል ላይ በአንድ ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷቸዋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም፣ በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባቸዋልና በማለት ሲናገር እንመለከተዋለን። እንዲሁም በሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር አራት እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ፣ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና በማለት የጻፋ ሲሆን ለመከራውም ሲናገር እንደዚህ በማለት ነበር የተናገረው። በፊልጵሶስ ምራፍ 3 ቁጥር 8 እና 9፣ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ። ክርስቶስንም አገኝ ዘንድ በክርስቶስን በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግለን ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁኝ። ቁጥር 10 እና 11 እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል፣ ወደ ሙታን ትንሳኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ፣ በማለት ያስተማረና ስለ ራሱ የተናገረ ነበረ። ቪዲዮውን ላይክ፣ እንዲሁም ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በጌታ ፍቅር አሳስባለሁ። የሐዋርያው ጳውሎስ የህይወት ታሪክ ተፈጸመ። በሌላ ቪዲዮ እንገናኛለን።